እንኳን ደህና መጣችሁ። ዛሬ ስለ ሰባቱ የብርሃን መንገዶች እንነጋገራለን። አብራችሁን ቆዩ። በግዕዝ ሰብ ሰባት ማለት ሲሆን አማርኛው ሰው ብሎታል። ሰባት ነገር ያለው ማለት ነው። ከሦስቱ ባህርያተ ነፍስና ከአራቱ ባህርያተ ስጋ የተፈጠረ በመሆኑ ሰው የባህሪ መጠሪያ ቃል ነው። ሰባቱ ባህርያት የሚባሉት ልብነት፣ ቃልነት፣ ሕያውነት፣ እሳት፣ መሬት፣ ንፋስና ውሃ ናቸው። ብዙ ሰዎች ባህሪንና ጸባይን ለመለየት ይቸገራሉ። ሁለቱም አንድ የሚመስላቸውም አሉ። ነገር ግን ባህሪና ጠባይ የተለያዩ ናቸው። በዚች ምድር ላይ በአጠቃላይ የሰው ልጅ አንድ አይነት ባህሪ ነው ያለው። ይወለዳል፣ ያድጋል፣ ይራባል፣ ይጠማል፣ ይታመማል፣ ይወለዳል፣ ይወልዳል፣ ይሞታል። ይህ የሰው ባህሪ መገለጫ ነው፣ ግብረ ባህሪ ይባላል። ጠባይ ደግሞ ከጊዜ ወደ ጊዜ በሰው ውስጥ እየተቀረጸ የሚመጣ በመልካምና በመጥፎ ምግባር የሚገለጽ ሲሆን በዓለም ላይ ያለ የሰው ልጆች የተለያዩ ድርጊቶችን የሚፈጽሙበት ነው። የሰው ልጅ መልካምና መጥፎ ነው ብለን የምንፈርጀው ዘረኛ፣ ገዳይ፣ አሉባልተኛ እያለን ተቀጽላ የምናወጣው ጠባይን ተመልክተን ነው። በዚህ አጭር ትንተና መሰረት ባህሪ የማይለወጥ የማይቀየር ሲሆን፣ ግብረ ጸባይ ግን ሊሻሻል ሊቀየር የሚችል ነው። ወደ መንፈሳዊ መዋቅር ስንመለስ ሰው ያልተበረዘ ማንነቱን ስንቀዳው ሰባት አይነት ጸባይ አለው። በመንፈሳዊ ቋንቋ ሰባቱ የብርሃን መንገዶች በመባል ይጠራሉ። አንደኛ አፍቃሪነት፣ ለሰው ልጅ ከመለኮት የተሰጡት ጸጋዎች መካከል አንዱ ፍቅር ነው። ፍቅር በዚች ዓለም ውስጥ የሚያበራ ኃይለኛ ብርሃን ነው። ልቦናችንንና አእምሯችንን ፍቅር እንዲያመነጩ ካደረግናቸው ከሰማይ በታች የማናሸንፈው ነገር የለም። ፍቅር በልቦና ጽላት ተጽፎ የሚገኝ የዓለም ክፋት ማሸነፊያ ኃይለኛ ፈውስ ነው። ነገር ግን የሰው ልጅ ሲጠቀምበት አይታይም። ለዚህ ነው ሕይወት አስደሳች ያልሆነችው። ከፀሐይ ቫይታሚንን ከእጽዋት ኦክሲጅንን እየተቀበልን ነው በሕይወት የምንቆየው። ተፈጥሮ ከመስጠት አቋርጣ አታውቅም። አንተስ ለወገኖችህ ምን ሰጠህ? ምን አካፈልክ? የፍቅር ሕግ በመስጠት ላይ የተመሰረተ ነው። ያለን ገንዘብን፣ ጊዜን ማካፈል ስትጀምር ፈጣሪ ባንተ ውስጥ አስደናቂ ነገሮችን መስራት ይጀምራል። በዚህ መዋቅር ውስጥ ስትገባ ሰባቱ ፍቅሮች በውስጥ ያበራሉ። እነርሱም አንደኛ ፈጣሪ መውደድ፣ ሁለተኛ ቤተሰብም መውደድ፣ ሶስተኛ ባልንጀራ መውደድ፣ አራተኛ ሀገር መውደድ፣ አምስተኛ ተፈጥሮ መውደድ፣ ስድስተኛ መልካም ሥራ መውደድ፣ ሰባተኛ ጠላት መውደድ። ይህ ወደ ከፍተኛ የመንፈስ ፍሬ የሚያሻግር ነው። የሰማይ አባታችሁ ልጆች መሆን ከፈለጋችሁ ጠላቶቻችሁን ውደዱ። ይህ የፍቅር አምላክ ከሆነው ከልዑል እግዚአብሔር ለሰው ልጅ የተሰጠ አባታዊ መልእክት ነው። ሁለተኛ ይቅር ባይነት። ይቅርታ የሰው ልጅ ከቀም በሽታ የሚፈወስበት ከበቀል ድርጊት የሚቆጠብበት ለስሜቱ መልካምነትን የሚሰጥ የገነት በር ነው። ሕይወታችንን በብርሃን እንድንሞላ ይቅር እንባባል፣ በሰላም በፍቅር እንኖርላለሁ። የምሕረቱ ጥልቀትና ብዛት የማይለካው ጌታችን መድኃኒታችን ኢየሱስ ክርስቶስ በየቀኑ በደላችንን ይተዋል። በየቀኑ በምሕረት ዐይኑ ያየናል። እኛስ ምን ያህል ለይቅርታ የተገዛን? ሶስተኛ አማኝነት። ሰው ያለ እምነት መኖር አይችልም። ኑሮ በእምነት የተሞላ ነው። ሰው ገና ከእናቱ ማሕፀን ሲወጣ ጀምሮ እምነት አለ። እናትና አባታችን ሲወልዱን አላየንም፣ ነገር ግን አምነን ተቀብለናል። መሬትን አርሰን አዘጋጅተን ዝናብን በእምነት እንጠብቃለን። ምግብን ስንበላና ስንጠጣ በእምነት ነው። ውስጣችን ቢጠራጠር ምግቡ መጠጡ መርዝ ይኖር ይሆን እያለን ብንጠይቅ ሁሉ ነገር ይከብዳል። ለዚህ ነው ሰው ያለ እምነት መኖር አይችልም የተባለው። የእምነት መሠረት የተጣለው አምላክን በማመንና ትእዛዛቱን በመፈጸም ነው። እምነት አዳጊ ነው። በአምላክ መታመን ስንጀምር ለሀገራችን፣ ለትዳራችን፣ ለምንሠራው ሥራ በሙሉ መታመን እንጀምራለን። የሰናፍጭ ቅንጣት እምነት ቢኖራችሁ ይህን ተራራ ተነቀል ብትሉት ይነቀላል ይሆናል። ፈጣሪ ከእኛ የሚፈልገው ይችን ያክል እምነት ነው። አራተኛ እውነተኝነት። እውነት የነጻነት መንገድ ነው። እውነት ወደ ምድር መጥቶ መንገዱን አሳይቶናል። የእውነትም መንገድም ሰው አክባሪነት ነው። እርሱን የሚከተል እርሱን የሚያምን ሁሉ ከሰው አክባሪነት ፈጽሞ ሊወጣ አይገባም። እውነት የተገለጠው በሰው ልጅ ፍቅር ነው። ለሰው ግድማ ይሰጠን ከሆነ ልባችንን ስንመረምር የክርስቶስ ሞት ለእኛ ከንቱ ይሆናል። አምላክን ማመን ማክበር የእውነት ሕይወት ብርሃን መንገድ ነው። አምስተኛ በጎነት። ተፈጥሮ በማካፈል ላይ የተመሠረተ ነው። የማካፈል ሕግ ቢለውጡ እኛ ከንቱ ነን፣ ለአንድ ደቂቃ እንኳን መኖር አንችልም ነበር። ተፈጥሮ በማካፈል ላይ የተመሠረተ ነው። ማካፈል በፈጣሪ ሕግ የተጻፈ የጽድቅ ፍሬ ነው። ቁም ነገሩ ከንፉግነት ተላቀን የብርሃንን መንገድ መከተል ነው። በጎነትና ቸርነት ለሰው ልጅ ጸባዩ ነው። ስድስተኛ፣ ማመስገን። ታላቁ ደራሲ ጆን ሄነሪ ምስጋና የመጥፎ ጸባይ ክትባት ነው፣ ለጽንፈኞች ገዳይ መርዝ ነው፣ ለቆሰሉ ለተጎዱ ለወደቁ ሰዎች ደግሞ መንፈስን የሚጠግን መድኃኒት ነው ይላል። የምስጋና ኃይል ለመጠቀም ድንቅ አድርጎ የፈጠረንን አምላክ በየሰዓቱ አመስግንበት። ቤተሰብህን፣ ጋብቻህን አክብረ፣ በምስጋና ሙለው። አመሰግናለሁ ከፈዋሽ ቃላት አንዱ ነው። ለስሜትህ ምስጋናን ስታለማምደው ለማምደው ፍቅር ውስጥን ይሞላዋል። የተፈጠርከው አምላክን ለማመስገን ነውና ክብር ለሚገባው ክብርን ስጥ። ይህ ወደ መንፈሳዊ ዓለም የሚያሻግር መሰላል ነው። ሰባተኛ ተስፈኝነት፣ ትልቁ አደገኛው ነገርና የኃጢአት ምንጭ የሆነው ተስፋ መቁረጥ ነው፣ ቀቢጸ ተስፋ። ክርስቲያን ተስፋ አይቆርጥም። ተስፋ የሌለው ሰው ከባህር የወጣ አሳ ነው። ተስፋ ሲኖርህ ራይ ትወልዳለህ ሕይወትን በዓላማ፣ በተግባር፣ በዕቅድ እና በግብ ትመራት። አለ ተስፋ ያምንነውን እምነት የምናረጋግጥበት ከሰባቱ የብርሃን መንገዶች አንዱ ነው። ስለተከታተላችሁኝ አመሰግናለሁ። እንደነዚህ አይነት ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ይሄ ቪዲዮ ለሌሎች እንዲደርስ ላይክና ሸር ማድረግ አትርሱ። መልካም ጊዜ።